ባሌ በሁለት ወር ጊዜ ውስጥ ብር ላክ ያለኝ፣ ያን ብር ማትልኬ ከሆነ ሚስቴ አይደለሽም አለኝ እና ያን ብር ሳልክለት ቀረሁኝ ባለው ጊዜ ስለዚህ ኒካው እንዴት ይታያል ትላለች። ኒካው ወርዷል፣ እንደ ዑለሞች ንግግር ኒካው ወርዷል። ሌላው ልናውቀው የሚገባ ነገር ባሎች የማስተዳደር ግዴታ ያለባችሁ የቤት ወጭ ማንኛውንም ነገር መቻል ያለባችሁ እናንተ ላይ ነው። ሸሪዓ በሴት ልጅ ላይ አላደረገውም ይሄን ነገር፣ በወንድ ልጅ ላይ ነው። ስለዚህ አንተ ነህ እንጂ መቻል ያለብህ እሱ አይደለችም። አላህ ሱብሓነሁ ወተዓላ ይሄን አስመልክቶ ምን ይላል? ወንዶች መቻል እንዳለባቸው፣ ሪጃሉ ቀዋሙነ ዐለኒሳእ ይላል ሱረቱን እኒሳእ ላይ። ወንዶች የሴቶች አስተዳዳሪዎች ናቸው ይላል። አንተ ነህ ማንኛውም ነገር መቻል ያለብህ። ነቢያችን ስለላሁ ለ ወሰለም ሐዲስ ላይ ምን ይላሉ? አንድ ሶሓባ መጣና ሚስቶቻችን በእኛ ላይ ካላቸው ሐቅ ምን ምንድን ነው ብሎ ሲጠይቃቸው አንቱ ጡዒመሃ ኢዛ ጣዒምት አሉት። ስትበላ ልታበላት አሉት። ወተክሱሃ ኢዘ ክተሰይት ስትለብስ ልታለብሳት አሉት። ወላ ተድሪብ ልወጅህ አደራ አጥፍታ እንኳን መምታት ካለብህ ፊቷን እንዳትመታት አሉት። ወላ ቱቀቢሕ እርሷንም ሆነ የምትሰራውን ማንኛውንም ምግብ ሆነ ስራ እንዳታጥላላባት አሉ ወአላ ተህጁራ ኢላ ፍል በይት ቤት ውስጥ እንጂ እንዳታኮርፋት፣ ደግሞ መኩረክ አለብህ አሉ። ውጭ ላይ አትኮረፍም። ይሄ ሁሉ ሐቅ አለብህ አንተ ላይ። ከጠቀሱት መካከል የመጀመሪያው ምንድን ነው? ስታበላ ልታበላት፣ ስትበላ ልታበላት፣ ስትለብስ ልታለብሳት። ይህ ማለት የቤት ሐቅ ያለብህ አንተ ላይ ነው። ማንኛውም የቤት ወጪ ያለው አንተ ላይ እንጂ እሷ ላይ አይደለም። ስለዚህ እርሷን አምጪ ብለህ መጠየቅ አትችልም፣ ማስገደድ አትችልም። ገብታል አይደላ? አላህ ስብሓነሁ ተዓላ ምን ብሏል? ፈእን ጢብነ ለኩም አን ሸህም ሚንሁ ነፍሰን ፈክሉኔ መሪአ ወደው ደስ ብሏቸው ከነፍሳቸው ከሰጧችሁ የዛኔ ብሉ ብሏል። ካለበለዚያ ግን እርሷ ሳትወድ ደስ ሳይላት አስገድዳ የምትቀበላት ገንዘብ የሐራም ገንዘብ ነው። የፈለገ ሚሊዮነር ብትሆን የቤት የማስተዳደር ግዴታ የለባትም። ደስ ብሏት ከሰጠችህ፣ ጥሩ። ካለበለዚያ ግን እፈታሻለሁ፣ እመታሻለሁ፣ አኮርፍርሻለሁ ብለህ እየዛት ከመቀበል ከባድ ሐራም ነው ከበላኸው። ይህን ገንዘብ በዚህ መልኩ ፈርታ ሰጣህ፣ እንዳይፈታኝ ብላ ሰጣህ፣ የምትበላው ገንዘብ የሐራም ገንዘብ ነው። ስለዚህ ጥንቃቄ አድርጉ። የፈለገ ቢሆን የፈለገ ቢሊዮነር ብትሆን፣ የማስተዳደር ግዴታ ያለብህ አንተና እርሷ። ወዳ ከሰጠችህ ያኔ ትቀበላለህ። አስገድደህ የምትቀበለው ገንዘብ